አሁን ሙሉቀንም እና አበባውም ሌቦቹን በሙሉ አስራለሁ ብያለሁ። እዙ ላይ እስካሁን ስንጨቃጨቅ ነው የቆየ ነው። እዙ ጥርስ የሌለው አንበሳ ነው፣ ውሳኔ መስጠት አይችልም። እኔ ግን ስሜቴን፣ ወንበሩን አከብራለሁ። አብራችሁ ላይ ያላችሁ ጥሩ ጥሩ ጓዶች ስላላችሁ ይህ ትዕዛዝ የወረደው ከመከተው ነው። መከተው አላወረድኩም እንኳ ቢል ይህን ትዕዛዝ ሲደ የተደረገውን ድርጊት ማገድ ነበረበት ደውሎ ማገድ ነበርበት። ተካክደናል። እኔ እንደ አማራ ነው በመርህ ነው የምሰራው። እዙ መጀመሪያ ማዕከላዊ መቀመጫ የለው፣ ሁለተኛ ማዕከላዊ ያመራሩ ውክልና የለው፣ በዙም አላምንም ነው። እዙ ጋር እንዲትመጣ አሉኝ። አሁን አጃቢ ላክልህና ምናምን እኔ የትም እኔ ስልጣንና ገንዘብ አጃቢነት አይደለም የምፈልገው። ስለዚህ በሚያወጣ ይልክ ወቷል። የወንድ ልጅ ጥግ ያላቸው ልጆች ቀጥ ብለው ቆመዋል። ሌባን ሌባንና ስራለን ብለዋል። እየተፈለጉ ነው ሙሉ ቀንን ካገኘሁት ይታሰራል። ከዩኒቨርሲቲ ፕሬዚዳንቱ የተቀበላትን 26 ሚሊዮን ብር የት የት እንዳደረጋት፣ ስንትም መብላት ይችላል፣ መቃምም አርዶ መብላትም ይችላል። ከመጀመሪያው ጀምሮ ተጉዘን ከመጣን ጊዜ ጀምሮ ሰዎች በእጃ ዙር ያደረጓትን ሴራ በሙሉ ያው መከታውንም በልኩ ተነጋግረናል። ክሬን በትሻለ እኔ የወጣሁት ለ መከታው ለምናምን አይደል አሁን ያለሁት ከወንዙ ከፍለ ጦር አመራር ነኝ የሚል ጃራ ወንዝን እንደማይሻገር መግለጫ ሰጠናቸዋል። እኛ ግን ተሻግረናል፣ እንሻገራለን። አማሃን ደብድበውታል። አማሃን አሁን እናወጣለን፣ ሄደን እናስፈተዋለን ብለዋል። ጦሩ አሁን ጦሩ እንዳይመታ የሚል ነው። ጦሩ ከዳር እስከዳር ዳር ከወዲያ በነግርማ በዛ በቢራባ በኩል ያለውን ጦር ተደዋውለናል። እኛ የጀግን ስከፍቶ የሆነ አንድ የሆነ ቤት መከራ ነበር ቤተሰብ አካባቢ

ከኋላ መጥተው እንዳለ ቤቱን በሙሉ መሬት አስይዞ መሬት አስይዞ ያለሁበትን መኖሪያ እዛ አንድ የሆነ ቤት ሆኜ ማለት ነው። እኔ ደግሞ ምንም አላወቅኩ እዛ ማሀን ከደበደብ ነው አይለቀንም ብለው ነው ነ ሙሉ ቀን ነው አዛዡ ሙሉ ቀን የሚባል ግፌት የነሱ ሰላይ። ስለዚህ እኔ ገና ችግሩ ሳይፈጠር ፖለቲካ እንዳይበላሸባካችሁ በአማራ ክብር ሲባል ብዬ ነበረ አሁን ደግሞ ሁሉም እየተደበቀ በስልክ ዳኝነት እየተሰጠ ቁጭ ይላል ቹቹ ምን አለ ይምጡ አላት እዚህ መፍትሄ እንድንሰጣቸው ይምጡ እኔ መፍትሄ ከቹቹ ላገኝ አይ ወንድ እኔ እኮ ይብዛ ነግሬህ ነበር አላዳመጥ አላዳመጥከኝም እንጂ አይቼው አይቼው አይቼው መጨረሻው ግን እንደሚያጠፉንና ፈሪዎች ስለሆኑ እነኚህ ፈሪ ሰዎች እንደሚያጠፉን ስለማውቀው ነው፣ እና ቶሎ መጥቼ የቁ መስረኛ ለሆነላችኋል ኃይል ሙሉ ቀን ከመጣ ጀምሮ አበባረጋይን አምስት መቶውን አስበላ ጭምብሬን በትኖ መጣ። ሙሉ ቀን የማይመለከተው ደራን አሳምነው ጥጌን ገነጠሉት። አሁን ሰሞኑን ሰላሳ ክላሽ የታጠቁ ልጆች በቃ ይሄ ትግል አያዋጣም ብለው ሄዱ። ቁም እስረኛ የምስረጋ ማራፋ ነው የቁም እስረኛ አርጓቸው ጠቅላላ ደውለው ይሆንና እንዳለ ሆ ብለው እየመጡ ነው ወደ በጣም ጥሩ ይምጡ አባታችን አንተነህ ከወሎ የሚያመጣህን አንተነህ እንሄዳለን ብለው ታባህ ነው የምትሄደው ዝም እንት እንደ ግመል ነው ወደ ኋላ ነው የምሽለው ማን ነው እዚህ የተቀበለው መጀመሪያ ሲያመጣህ ማን ነው ብለ ብያቸው እነሱ አንሄድም ብለው ጠቅላላ ሆን ሆ ብለው እየመጡ ነው ወደ በቃ እንደዛ ነው እኔ ዛሬ ጨርሻለሁ ተነጋግረናል እኔ ንግግር አልፈራም ስብሰባ አቀመጣለሁ አበባውን የያዙና ሁሉ ቀንና አበባውን መንግስት ሆኑ ችግር የለውም እኛ የተናቅን ሰዎች ነን ፍቅር ስለሆነ ነው የተናናቅ ነው ስለዚህ እኔ የሸዋ ጠቅላይ ግዛትን እዝህን ስለማላምንበት የቁም እስረኛ ለመሆን አልመጣም ሁለተኛ ስላታ ምናምን የሚሉትን ነገር ልንገር ስልክ መጥለፍ አይችሉም ዝም ብለው ወሬ ሲያሰሩ ሳክስ ስልክ እየጠለፍን ነው ምናምን ምን ይላሉ? አንድ ሁለተኛ ስልክ ሳይሆን የሚጠልፉት ከአንዳንድ ቦታዎች ላይ ሳንቲም የሚሰጣቸው ሰዎች እከል የምናለውን በወሬ ነው እያሰሩ አሁን ለምሳሌ ወዳጅ የሆነ ሰው እንድል ይደረግና ያ ሰው የሪከርድ አድርጎ በኮል ሪከርድ በምናምን እንጂ የሚሰማሙት። እኛ ደግሞ በአደባባይ እንናገረውን ነው በስልክ ነው።